ሸክማ መጣችልን። መንደናሶ ወርቅዬ ወጌ የእኔ እናት አመቷል። እየጠበቁ ነው በዓል በሰላም ኖዋል። ሰላም ሰላም፣ ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ አለውላችሁ። እንግዲህ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱን በጣም በጣም እናመሰግናለን። ክብር ክብር ብር በሉልኝ። እንኳን አደረሳችሁ ለደመራ፣ ዛሬ ማለት ነው። የኔ ውዶች እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ በባለፈው ቃልዬ ያው ሄጄ ነበር እምቢ እኔ ከዚህ አለቅም፣ ቦታዬም ብላኝ ተመልሼ ወደ ቤቴ ይመጥቻለሁ። አሁን ደግሞ እንግዲህ ወርቅዬን አማላጅ ይዤ እየሄድኩ ነው። ወርቅዬን በቃ እስቲ አማልጅኝ፣ እኔ ያለቃል መኖር አልችልም ብዬ እየሄድ ነው ማለት ነው። እናግኛት አናግኛት አላቅም፣ እቤትም አልሄድኩኝም። ያው ከብት የምትጠብቅበት ቦታ ነው ሄጄ ያየኋት። ወርቅዬ፣ እንግዲህ ዛሬ ያስለፋሁሽ አማላጅ እንድትሆኚ ነው። እስካሁን ድረስ አንቺን እንደዚህ ማቆየትሽ ጥሩ አይደለም። ምን ሆነሽ ነው? እስካሁን ድረስ እንዴት ጸጥ አልሽኝ? አንቺ ዝም ላለ ማስቸገር ብዬ ነው። እንሄድ በቃ ወርቅዬ፣ ካለችበት ማመጣት ማመጣት ምንም እንዳትጨናነቂ እንዳታስቢ፣ ሄደን ጎትተን ካለችበት ነው የምናመጣት። በቃ እሺ፣ እሺ። ወርቅዬ መነሻችንንም እናሳያችኋለን። ይኸውልሽ በባለፈው በዛ ነበረች። አሁንማ በቃ ዝናብ ስለሆነ

በርከት ባረጋቸው ከተማ ያገር ሲበላይ ምን ስትነካኪኛለሽ? እንደ ገጠሩ ኑሮ ነው የምኖረው። በቃ ወርቅ

አስባበት አስባበት፣ እምትገርም ናት። ብርዱ አየሽ፣ ብርዱ እንዴት እንደሚያንጠረጥር ያንጠረጥ። ከብቶችን አየሻቸው? ነግረዋት የመጣችው ማለት ነው አለ በጣም

በ እንግዲህ ተመልካቾቻችን እንደምንም እንደምንም ወርቅዬ አሳምለናላቸ እንደ ምንም የውሸትና አበባ ተሰጠን ገጠር መሄድ በጣም ጥሩ ነው። እግዚአብሔር የተመሰገነልሆር ላይክ ሰብስክራይ አበረታቱን። እንወዳችኋለን፣ እናከብራችኋለን። ዝናቡ ብርዱ እየቀጠቀጠን ነው ያለው። አንጀቴ ሁሉ ገብቷል፣ እያንዘፈዘፈኝ ነው። ጎዳን። እኔ እንግዲህ አንድ እህት መስዋዕት ይከፍላል። ይሄን እህቴ ሁሉ ነገሬ፣ እሷንም ማስቸግሬ ዛሬ ሰው ሲደምር፣ ሰው ሲያቁላላ፣ ሰው ስራ ሲሰራ፣ እኔ ደግሞ ይኸው እንከራተታለሁ። ወርቅዬ ጋራ ወርቅ ይዛት ይበልጋል ይለስተሽ ለቁራጥልሽ። እና ተመልካቾች እወዳችኋለሁ አከብራችኋለሁ። ሰላም ባያችሁ ቤተሰቦቻችን። ሰላም ሰላም፣ ቃል ቤተሰቦች፣ እንዴት ናቸው? እግዚአብሔር ይመስገን። ግን ገጠርን የመሰለ ህይወት የለም። ያለ ሰላም እንቅልፌ፣ ከብቶቹ፣ ምን የለ፣ ጭንቀት የለም፣ ምን የለ፣ ሁሉ ነገር የሚታዩት አረንጓዴ። እኔ አሁንች ሴትዬ ወርቄ ንዛ መጣ። ወርቄ ደግሞ እንግዲህ ውድ ሰውናት እና እሷ ብዬ ነው እንጂ እኔ እዚህ አንድ ወር አስራ አምስት ቀን ወይ ሁለት ወር መቀመጥ እፈልግ ነበር። ደርሽን እንመጣለሽ። ነገን ብቻ ብቻ፣ ፕሮሚስ ፕሮሚስ። ተመልካቾች፣ ተመልካቾች ነገን አመት በዓልን አብረን ተለይታይ ነው።